ሰላም ሰላም የቻናላችን ቤተሰቦች፣ ዛሬ ደግሞ ኢንፎርሜሽን ብቻም ሳይሆን ስለ ዩኒቨርሲቲ አዳዲስ ነገር ሼር ሳደረጋችሁ ብቻም ሳይሆን አዲስ ዩኒቨርሲቲ ጥሪ አድርጓል ማለት ነው። አዲስ ዩኒቨርሲቲ ጥሪ አድርጎታል በቅጽበት አደርሳችኋለሁ ማለት ነው። ስለዚህ ከእናንተ የሚጠበቀው ይህን ይህን ቪዲዮ ፕሊስ ፕሊስ ነው ላችሁ ጥሪ ሲደረግ ቢያንስ ሁለት መቶ ላይክ ኖሮ ቢያንስ ማለት ነው። ይህ አሁን በነገራችሁ ድረስ የእናንተ ዩኒቨርሲቲ ቶሎ ቶሎ ብሎ እንዲጠራ እኔም ቶሎ ቶሎ ብዬ ዩኒቨርሲቲ ጠራ ተከፍሎ ብዬ ቪዲዮ እንሰራላችሁ በጣም ከምታስቡት በጣም ነው የሚደግፈኝ ማለት ነው። ስለዚህ ይሄን ቪዲዮ ስትጀምሩት በላይክ ጀምሩት። በቃ ይሄው አሁን ላይክ አድርጉ ስላችሁ በላይክ ጀምሩትና ማዳመጥ ጀምሩ ማለት ነው። ከዛም በኋላ አዲስ ዩኒቨርሲቲ ጥሪ አድርጉታል ማለት ነው። ስለዚህ ቀጥታ ሰንጋው በፊት ለዚህ ቻናል አዲስ ከሆናችሁ ሁላችሁ ማለት ነው በጣም የሚጠቅማችሁ ቻናል ነው ማለት ነው። የሪሚዲያል ኢንፎርሜሽን ብቻም ሳይሆን ከዚህ በኋላ ሪሚዲያል ጥሪ ከጨረሰ በኋላ ማለት ነው ከማትስ ጀምረን እስከ እንግሊሽ ከሂስትሪ ጀምረን እስከ ጂኦግራፊ እንዴት ማጥናት እንዳለ ያለባቸው እንደዚሁ ብዙ ጊዜ የሚደጋገሙ ኩዌሽኖችን የምንሰራበት የስተዲ ቲፖችን የምንነግራችሁ አዲስ እንደዚሁም በተለያየ አዲስ ኢንፎርሜሽኖችን የምንመጣበት ቻናል ማለት ነው። ስለዚህ አዲስ ከሆናችሁ በጣም ይጠቅማቸዋል። ብዙም አንቆይም ወደ ገድለውን እንግባ። ምንድን ነው ዛሬ አዲስ ዩኒቨርሲቲ ጥሪ አድርገው ካላችሁኝ፣ ኦዳ ቡልቱ ዩኒቨርሲቲ አዲስ ጥሪ አድርጓል ማለት ነው። እመኑኝ ከዚህ በኋላም ብዙ ዩኒቨርሲቲ ይጠራል፣ እመኑኝ ማለት ነው። በጣም ዩኒቨርሲቲ የሚጠራበት እድል ከፍ ይላል። ይሄ ቀን አልላችሁም በቃ ይሄ ቀን ይሄ ቀን አይላችሁም፣ ግን ከዚህ በኋላ ብዙ ዩኒቨርሲቲ ይጠራል ብለን እናስባለን ማለት ነው። ኦዳ ዩኒቨርሲቲ መች ነው መች ነው ጥሪ ያደረገው፣ እንደዚሁም በየት ቀን ነው የምንመዘገበው ካላችሁኝ፣ በ2018 በትምህርት ሚኒስቴር ማለት ነው ኦዳ ቡልቱ ዩኒቨርሲቲ የተመደባችሁ የሪሚዲያል ተማሪዎች ማለት ነው የምዝገባ ጊዜ ህዳር 25 እና 26 2018 ዓ.ም መሆኑን ዩኒቨርሲቲው አሳውቋል ማለት ነው። የምዝገባ ቦታ ደግሞ በዩኒቨርሲቲው አዲስ ካምፓስ ማለት ነው። አዲሱ ካምፓስ ፕሊስ ዚጋ ትምህርት የሚጀምረው ማለት ነው ደግሞ ህዳር 2019-2018 ዓ.ም መሆኑን ተገልጿል ማለት ነው። ግን ለምዝገባ ስትሄዱ ማለት ነው ይዛችሁ መምጣት ያለባችሁ ነገር የ8ኛ ክፍል ሰርቲፊኬት ዋናውና ኮፒን፣ የ12ኛ ክፍል ሰርቲፊኬት ዋናውና ኮፒ፣ ከ9-12 ክፍል ትራንስክሪፕት ዋናውና ኮፒ፣ አንሶላ፣ ትራስ፣ ልብስ ብርድ ብርድ ልብስ እና የስፖርት ትጥቅ ምናምን እንደዚህ ነገሮች ማለት ነው። እዚህ ጋር ግን እነዚህ የመሳሰሉት ነገር ሂደታችሁ መሄድ አለባችሁ ማለት ነው። ከዚህም በኋላም አይሆፕ ብዙ ዩኒቨርሲቲ ጥሪ ያደርጋል ብዬ አስባለሁ ማለት ነው። ዩኒቨርሲቲ ጥሪ ሲያደርግ ቶሎ ብዬ ኢንፎርሜሽን እንድሰጣችሁ ይህም ቪዲዮ ከዚህ በኋላ አዳዲስ ዩኒቨርሲቲ ጥሪ ሲያደርግ ግድን በቃ ቀጥታ ነው መግባባት ቪዲዮውን አላቆይባችሁ ማለት ነው። በእናንተ መሰረት ማለት ነው፣ በእናንተ ባላችሁት። ስለዚህ ብዙም ሳላቆይባችሁ በሌላ ቪዲዮ እስክንገኝ ድረስ መልካም ቀን።